በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳም ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝየሰ ኮነ ፍስሀ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዘችም ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማይት የታላቁ መምህር የክቡር አባታችን የአቡነ ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በ ሃምሳ ስድስት ዓመት ከዋሻ ውስጥ ወደ አነጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ያን ጊዜም ተአምር ተደርጎ እውራን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበሩ በአባ ሐዝቅያዝ ዘመን ሆነ። እለቱም ግንቦት አስራ ሁለት ነው። ለእግዚአብሔር ምስጋና ይሁን። እኛንም በተጋዳይ በሆነ ሰው በጻድቁ አባታችን በቅዱስ ተክለ ሃይማኖት ጌታ እንደስባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን በአባታችን ተክለ ሃይማኖት መንበር ከተሾሙ መምህራን አስራ ሰባተኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አባት አባ አብርሃም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ወስዶ ወዶ ተሸክሞ ሳለ ቅዱስ ሚካኤልም ዕንባቆምን ምግብ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም ሀገር አድርሶ ዳንኤል ወዳለበት የአንበሶች ጉድጓድ አስገባው። ዳንኤልንም ከዚያ ምግብ መገበው። ከዚህም በኋላ ንባቆምን ከምግቡ ጋር ወደ ይሁዳ ምድር መልሶት ወዲያውኑ እህሉን በሚያጭዱት ዘንድ ቆመ። ስለዚህም ለከበረ መላእክት የመላእክት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያ እናድርግ የቤተ ክርስቲያን መምህራንም አዘዙን። አማላጅነቱም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። በዚህችም ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የእረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህች ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት ዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ፣ የእናቱም ስም አትናስያ ነው። እሊህም እጅግ ባለ ጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስሊዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹን በሞቱ ጊዜ ከተውለት ገንዘብ ምንምን አልወሰደም፣ ለድሆችና ለመስኪኖች ሰጠ እንጂ። ከዚያም በምንኩስና ስራ በመጠመድ ፍጹም ገርልን እየተጋደለ ኖረ። በዚያም ገዳም ሶሪያ የጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ቅዱስ ጴጥሮስንና ቅዱስ ዮሐንስን አያቸው። ወደ ቅዱስ ዮሐንስ አፈ ወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ቅዱስ ዮሐንስም ወንጌልን ሰጠው። እንዲህም አሉት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ከኢየሱስ ክርስቶስ ዘንድ ወደ አንተል ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ቅዱስ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ይህም ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዘንድ ወገኖችህ ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥተዋል። ጻድቅ ሲሲኮስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አራያውን ለውጦ እንደ ሰው ሆኖ ታየው። ወዳጅ አዲስ ዳንኤል ሆይ አትፍራ፣ ተነሳም አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ፣ አንተ ማነህ? ግርማህ አስፈርቶኛልና አለው። የእግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አላፋትም ትምህርትህን ተቀብለው ትእዛዛትህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግስትም ውስጥ የጸና የብርሃን አምድ ትሆናለህና ንሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማይረጋቸው የሚያዝህንም አድርግ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላታያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀጳጳሳቱ መጣ ከእርሱ ጋራም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ያ አገር ሊቀ ጳጳሳትን ባረፈ ጊዜ ንጉሥ አርቃዲዎስ ልኮ አስመጥቶ ቅዱስ ዮሐንስ አፈወርቅን በቁስጥንጥንያ ላይ ሊቀጵጵስና ሾመው። አባቶቻችን ቅዱሳን ሐዋርያት እንደሚያደርጉት በሊቀጵጵስናው ሥራ ላይ ጸና። ህይወትነት ባላቸው ትምህርቶቹና ተግሳጾችም ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግሥት ወገን ሕግን የሚተላለፉትን ሁሉ ይገስጻቸዋል። ማንንም አይፈራም፣ ፊትም አይቶም አያደላም። የንጉሥ አርቃዲዮስ ሚስት አውዶክሲያም ገንዘብ ወዳይ ስለሆነች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጣ፣ ንግሥት አውዶክሲያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክሲያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያንም ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶስ አሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴ ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው ገሰጻቸውም፣ በፊታቸውም ስላደረጋቸው ድንቆይ ታምራት ወደ ቀናች ሃይማኖት አስገባቸው። የሮሜ የአገር ንጉሥ አኖሬዎስና ሊቀጳጳሳቱ ዮናክዲኖስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜም እጅግ አዘኑ። ንጉሥ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤን ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ ትዛዛችንን ተቀብለህ የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም አገዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደስ እና በዚያው አረፈ። ንጉሣ ኖሬዎስና ሊቀ ጳጳሳት ዮናክዲኖስም በሰሙ ጊዜ መልእክትን ላኩ። ሊቀጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውንና ደሙን እንዳትቀበል አውዶክሲያን አወገዛት። ከዚህም በኋላ የከበረ ዮሐንስን ይመልሱት ዘንድ ንጉሥ ላከ፣ ግን ሙቶ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ዮሐንስም በተሰደደበት አገር እንዳረፈና ስጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክዲኖስ መልእክት ጽፈው አስረዱት። ሁለተኛም የሮሚያ አገር ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ አውዶክሲያን አወገዛት። እየለመነችውም ስምንት ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። የአድኗትም ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስም ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት ከደዌውም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆይ ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዎስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ ለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊው ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃት ነው አለው። የከበረ ዮሐንስም ንጉሶ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችንስ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋራ መልኳ አይለዋወጥ ነበር። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይም ጨጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያም ቢገባም ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ አይለዋወጥ ነበር። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስል ነበረችና፣ አፈወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈበረከት ዮሐንስ፣ መልካም ተናገርክ የሚል ቃል ከእርሱ አወጣ። ንጉሱና ከእርሱ ጋር ያሉት በሰሙ ጊዜም እጅግ አደነቁ። እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዝዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ስል ዘንድ ተሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈወርቅም ተብሎ እስከዛሬ ተጠራ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዘችም ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ በሚበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኤጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚያንሰውም ቆስጠንጢኖስም ዘመነ መንግስት ነው መገለጡም የሆነው ከቀኑ በስድስት ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ ዘጠኝ ሰዓት ቆየ። ሰዎችም ሁሉ ያዩ ዘንድ ከቦታ ሁሉ ይወጡ ነበር። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉስ ቆስጠንጢኖስ ሲልክ ንጉሶይ እወቅ አስተውልም። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመንህ በቀራንዮው ላይ የብርሃን መስቀል የፀሐይንም ብርሃን ሸፈነው የክብር ባለቤት የሆነ እስከ ጌታችንና ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋ፣ አለው። ሁለተኛም በዚህች ደብዳቤ እንዲህ አለው፣ ንጉሶይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ፣ የሚያምኑባትንም አትቀበላቸው፣ በምንም በምን አትሳተፋቸው። ከዚህ በኋላም አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓልን አደረገ። እርሱ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበት የጦር መሳሪያችን ነውና በጸና እምነት በምንጸናበትም ጊዜ ለእግዚአብሔርም በመስቀሉ ላዳንን በከበረ ደሙ ፈሳሽነት ላነጻን ምስጋና ይሁን። ዛሬም ከሚጣላን ሁሉ ይጠብቀን ይቅርም ይበለን ለዘላለሙ አሜ። በዘችም ቀን የመላሌ ልጅ የያሬድ የረፍቱ መታሰቢያ ነው። ያሬድም መቶ ስልሳ ሁለት ዓመት ኑሮ ሄኖክን ወለደው። ሄኖክንም ከወለደው በኋላ 800 ዓመት ኖረ፣ ወንዶችንና ሴቶች ልጆችንም ወለደ። መላ ዘመኑም 962 ዓመት ሆነው፣ በዕለተ ዓርብም በሦስት ሰዓት አረፈ። ለእግዚአብሔርም ምስጋና ይሁን። የቀደሙ አባቶቻችንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገርል ተጠምዶ የኖረ ብልህ አርሳኒዮስ አረፈ።